አቡነ በርናባስ ያስተማሩትን ትምህርት ንስ ማስቲ ወደ አባቱ አሁን ሲጸልይ እምቢ የማይባል ጸሎት ነው። ለምን? አንደኛ ያለ ኃጢአት የተገለጠ ካህን ነው፣ ንጹህ ነው። ሁለተኛ ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር ጩኸት ሰሚ ነው። ስለዚህ ዛሬም ያ ምልጃው ይሰራል። ያ በቀራኔው አደባባይ የሚያደርጉትን አያውቁምና ይቅርበላቸው ብሎ የለመነው የማለደው ምልጃ ይሄ ለዘላለም ነው። የኢየሱስ ልመና ለዘላለም ሲያማለድ ይኖራል ማለት በሌላ አነጋገር ኃጢአትን ሲያሰስር ይኖራል። የኢየሱስን ምልጃ የማያምን ሰው የዳነ ሰው አይደለም፣ የምንለው ለዚህ ነው። ግሪክኛው በአብቀኛ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀየረ ፈራጅ ምንድን ነው ነው? የኔ ጥያ የቤተ ክርስቲያኒቷ ታድሶ እየፈጠነ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ካባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ አላችሁ። እንግዲህ ሰሞኑን ከቅዱስ ሲኖዶስ ጋር በተገናኘ የተለያዩ ሀሳቦችን እየሰማን ነበር። በተለይም ሲኖዶሱ አንድ ውሳኔን ወስኖ ነበር በአቡነ ገብርኤል ላይ በአቡነ በርናባስ ላይ ትምህርታቸውን እንዲጣራና የሊቃውንት ጉባኤ ትምህርታቸውን አጣርቶ ወደ ሲኖዶሱ እንዲመራው ውሳኔ ማስተላለፉን እንግዲህ ከዚህ በፊት ቪዲዮ ሰርቼ ወደ እናንተ አድርሼ ነበር። ዛሬ ላይ እግረኛው የተሰኘው ሚዲያ ከዚህ በፊት ትዝሜላችሁ ከሆነ ህዳር ወር ላይ አቡነ በርናባስን ጋብዟቸው ነበር እና እዛ ቃለ መጠየቅ ላይ አቡነ በርናባስ የተናገሩት ነገር ነበር ከመብል ጋር በተገናኘ። አሁን የትኛው መብል አያረግስም? ምንም ነገር ብንበላ አያረግሰንም። ከአንደበታችን የሚወጣው ቃል ነው እንጂ የሚያረግሰን ወደ አፋችን የምናስገባው ነገር አያረግስም የሚል ንግግር ተናግሮ በዚህ ምክንያት እንግዲህ በጣም ሶሻል ሚዲያውን ተቆጣጥሮት ነበር። የኦርቶዶክስ መምህራን ሲቃወሟቸው እንደነበር እኛም ቪዲዮ ሰርተን ወደ እናንተ አድርሰን ነበር። እንግዲህ እዛ ቪዲዮ ላይ የምታስታውሱ ከሆነ እግረኛው ሚዲያ አንድ ነገር ተናግሮ ነበር። ከአቡነ በርናባስ ጋር ያደረጉት ቃለመጠየቅ ይሄ ብቻ አይደለም። በክርስቶስ ኢየሱስ ምልጃ አውርተን ነበር ግን የተነሳው እንግዲህ ትኩሳት ከባድ ስለነበር በወቅቱ ባስተላለፉን ትችዋለው አቡነ በርናባስም እንዳይተላለፍ ብሏል። እና ያው የአባትን ቃል ሰምቼ አክብሬ አላስተላለፍኩትም የሚል ነገር ተናግሮ ነበር። አሁን ላይ ግን ጊዜ ጠብቆ ሲኖዶሱ በአቡነ በርናባስ ትምህርት ላይ የማጣራ ስራ እንዲሰራ ስለወሰነ ጊዜ ጠብቆ የእግረኛው ሚዲያ ባለቤት ይህን ነገር ተናግረዋል። ማሳሰቢያ ለመስጠት ነው በመሃል የመጣሁት። ማሳሰቢያው እና ይቅርታም ለመጠየቅ ነው በዛው። ይሄ ቪዲዮ የተቀረጸው ህዳር ላይ ነበረ። ያኔ ከብፁ አቡነ በርናባስ ጋር ኢንተርቪውን ሰርተን ከሚበሉና ከማይበሉ እንስሳት መካከል የተወሰኑ ጉዳዮችን አንስተን ያ ቪዲዮ ወጣ። አህያ ብለው አሉ የሚል መነጋገሪያ ሆኖ ስለነበረ የለም የዚህኛው ጉዳይ ሳይጠራ እኔ ያልኩት ሌላ ነው። ነገር ግን ተመልካቹ የተረዳኝ በሌላ መንገድ ነው እና አሁን ደግሞ በላዩ ይሄኛው ጉዳይ ቢወጣ ሌላ መደናገር ይፈጥራል። ስለዚህ አቆየው በሚል በእሳቸው ጠያቂነት ነበረ ይሄ ቪዲዮ ያኔ ያልወጣው። ሰሞኑን ግን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ካሉት አባት ጋር በተያያዘ አስተምህሮታቸው በሊቃውንት ጉባኤ ተጠንቶ በአስቸኳይ እንዲቀርብ ተብለው ብፁ አቡነ ገብርኤል፣ ብፁዕ አቡነ በርናባስ፣ ብፁዕ አቡነ ፊልጶስ ሶስቱ አባቶች ስማቸው ተደጋግሞ በመነሳቱ ምክንያት ይሄን ቪዲዮ ማውጫ ጊዜው አሁን እንደሆነ እንደ እግረኛ ወስነናል። ስለዚህ እንግዲህ ከቪዲዮ መስማት እንደቻል ነው ማሳሰቢያና ይቅርታ ለመጠየቅ ነው በማለት ሲናገሩ ሰምተናል። በተለይም ይቅርታ ለመጠየቅ የፈለግንበት ምክንያት አቡነ በርናባስ ይህን ቪዲዮ አቆየው ብሎኝ ነበር ግን ሰሞኑን በማርያም ቤዛዊት አትባለም በሚለው ትምህርት አቡነ ገብርኤል ባስተላለፉት ትምህርት መሰረት የአቡነ በርናባስም ትምህርት እንዲጣራ ሲኖዶሱ ስለወሰነ ይህ ቪዲዮ የመውጫው ጊዜ አሁን እንደሆነ የእግረኛው ሚዲያ ወስነዋል፣ በማለት ሲናገሩ ሰማናቸው ናቸው ማለት ነው። ይህ በጣም ያሳዝናል። እንደዚህ ጊዜ ጠብቆ ወቅት ጠብቆ ከሚያጠቃችሁ ሰው እግዚአብሔር ይሰውራችሁ። አሁን እኚህ አባት አቡነ በርናባስ እንግዲህ አባት ናቸው። ለዛውም ለእግረኛው ሚዲያ ደግሞ በእምነት አንድ ስለሆኑ መንፈሳዊ አባቱ ናቸው። ግን እሳቸው ይህን ቪዲዮ እንዳታወጣብኝ በማለት ተናግረው፣ የእግረኛው ሚዲያ ግን ጊዜ ጠብቆ ብዙ ቪው ስለሚያገኝ እሳቸውንም ለማስመታት ጊዜው አሁን ነው በማለት ይህን ቪዲዮ ተለቀቀ ማለት ነው። እንደዚህ አይደረግም ማለት እውነት ነው። ቃለ መጠየቅ ለማድረግ የሆነ ሰው ትጋብዛላችሁ። ያ ሰው ከመጣ ፈቃደኛ ነው፣ ከዛ ቃለ መጠየቅ ካደረጋችሁ በኋላ ከጨረሳችሁ በኋላ የመልቀቅ መብት አላችሁ፣ እናውቃለን። ያ ግን የተጠየቀው ሰው አይ ይቅርብኝ፣ አይለቀቅብኝ ካለ ያን ሰው ምናከብር ከሆነ መልቀቅ የለብንም። ይህን ደግሞ ዝም ብያ አይደለም እሚለው፣ እኛ ራሱ ከዚህ በፊት የሰራ ነው። ኢንተርቪው ነበር፣ አንድ ትልቅ አባት ጋብዘን ነበር ከኛ አባት ጋራ በጣም ሰፊ በጣም ረጅም ኦልሞስት ከሁለት ሰዓት የሚሆን ኢንተርቪው አድርገን ነበር። ካደረግን በኋላ ካወራን በኋላ ከዛ ከጨረስን በኋላ በነጋታው በሁለተኛው ቀን ደውለው ይሄ ቪዲዮ እንዳይለቀቅብኝ አሉ። እኛ የመልቀቅ መብት አለን፣ እንደ መብት ካሰብ ነው ምክንያቱ፣ ተነጋግረን መጥቶ እዚህ ስቱዲዮ ድረስ መጥተው አውርተን፣ አሁንም ቪዲዮ በእጃችን አለ፣ አውርተን ለረጅም ሰዓትን ያወራ ነው። ከዛ በኋላ እንግዲህ እሳቸውም ፍቃደኛውን ሆኖ ቃለ መጠየቅ ያደረጉት ከዛ ከዚህ ስቱዲዮ ወጡ። ተነጋግረን ጨርሰናል፣ ሁሉ ነገር አልቋል፣ ተቀርጾ አልቋል። ግን በሁለተኛው ቀን ደውሎ እንዳይለቀቅብኝ በቃ ቪዲዮ ሲልሆን፣ እንደ መብት ካሰብነው አሁን መብታችን ነው፣ መልቀቅ እንችላለን። ተስማምተን ነው የተቀረጹት። ግን አባት ናቸው፣ አክብረን ከሚታየው ነገር የእሳቸው ንግግር ማክበር ስላለብን እሺ ብለን ቪዲዮን አለቀቅነው። እስከዛ ድረስ ማለት ነው አለቀቅነው አንዳንድ ክርስቲያን ስትሆን መብት መብት መብት እያልክ አትጮውም ማለት የወንድም ጥቅም ከኔ የተሻለ ነው ብለህ ስለምታስብ ትተዋለህ። እና የእግረኛው ሚዲያ እንደዚህ ቀን ጠብቆ እሳቸውን ለማጥቃት ቪው ለማግኘት ይህን በማድረጉ ክርስቲያን አለመሆናቸውን የእግረኛው ሚዲያ ባለቤት በዚሁ ማሳየት ይቻላል ማለት ነው። እስቲ ቪዲዮ ከተለቀቀ ዘንዳ ግን አቡነ በርናባስ ያስተማሩትን ትምህርት ንስማ እስቲ። በተለይም ከኢየሱስ ክርስቶስ ምልጃ ጋር በተገናኘ የምናምኖን የተናገሩት በቃ በአጭር አማርኛ። ስለዚህ ዛሬ ላይ በኢየሱስ ክርስቶስ ምልጃ እንግዲህ በጣም ብዙ ቪዲዮዎች ከዚህ በፊት ሰርቻለሁ። ያላያችሁ ሰዎች ገብታችሁ ዩቲዩብ ገጽን ላይ ማየት ትችላላችሁ። ስለዚህ በጣም ብዙ ቪዲዮ ስለሰራሁ በዚህ ጉዳይ ላይ ዲቤትም ስላደረኩ ከብዙ ሰዎች ጋር ስለተወያየሁ እሱን ማየት ይችላላችሁ። ዛሬ እኔ አቡነ በርናባስ ያስተማሩትን ትምህርት አሳያችኋለሁ ማለት ነው ከሀሳባቸው ጋር ስለምስማማ በኢየሱስ ክርስቶስ ምልጃ ከተናገሩት ጋር ኦልሞስት 100 ፐርሰንት ስለምስማማ እሳቸው የተናገሩትን ትምህርት እስቲ ቀጥለን እንስማ ስለዚህ አሁን ኢየሱስ ክርስቶስ ማለት ሰውም አምላክም ነው በሰውነቱ ካህን ሊቀ ካህናት ሆኖ እየጸለየላቸው ነው ወደ አባቱ ወደ አባቱ አሁን ሲጸልይ እምቢ የማይባል ጸሎት ነው ለምን አንደኛ ያለ ኃጢአት የተገለጠ ካህን ነው ንጹህ ነው ሁለተኛ ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር ጩኸት ሰሚ ነው። አየህ ራሱ ለማኝ ነው፣ ራሱ ደሞ ገና ተለማኝ ነው፣ ራሱ ሰሚ ነው፣ ራሱ ፈራጅ ነው። ስለዚህ ስለዚህ አሁን እሱ ላይ ሲለምን አባቱን በሰውነቱ ነው ማለት ነው። በሰውነቱ ስል ስግው ቃል ነው። አሁን በሰውነቱ የሚናገረው ራሱ ቃል ነው፣ ወልድ ነው። ተግባብተናል። መለኮት ነው፣ ፈጣሪ ነው። ፈጣሪ ግን ወደ ፈጣሪ መለመን አይችልም፣ አይደል? አምላክ ወደ አምላክ መለመን አይችልም። ግን መለመን እንዲችል ያደረገው ሰውም ስለሆነ በሰውነት ነው። በተዋህዶ አካል ነው የሚለምነው እና ምንድን ነው ያለው እነዚህ የምታያቸው ያንተ ደቀ መዛሙርት የኔ ደቀ መዛሙርት፣ ስለ እነሱ እለምናለሁ ያለው ቅዱስ አባት ሆይ በስምህ ቀድሳቸው። ያኦ አባ ቅዱስ እቀቦሙ በስምህ ከወባህ ይልቃላል ከመ ይኩኑ አደ ብነ ከማነ እኔ እናንተ አንድ እንደሆን አንድ እንዲሆኑ በስምህ ቀድሳቸው፣ አንድ አድርጋቸው። እምቢ የማይባል ነው። አሁን ስለ እነሱ ብቻ አይደለም የምልህ አለ በልባቸው አምኖ በቃላቸው ስለመሰከሩ እስከ ዓለም ፍጻሜ ስለሚኖሩት ለምን በስሜ አምነው የሚጠመቁ ሁሉ እንደነዚህ ናቸው ብሎ እንግዲህ ስለ እነዚህ ብቻ አይደለም፣ በሰለሚ ስለሚያምኑ ሁሉ ስካይለ ተመጻት ማለት ነው። በጣም አሪፍ ንግግር ነው። አቡርና በርናባስ የተናገሩት ምንድነው ያሉት? ኢየሱስ ማለት ሰውም አምላክም ነው። በሰውነቱ ሊቀ ካህን ሆኖ ይጸልያል። የሚጸልየው ጸሎት ደግሞ እምቢ የሚባል ጸሎት አይደለም። ስለዚህ ያኔ የለመነው ኢየሱስ ክርስቶስ መስቀል ላይ በነበረበት ጊዜ የለመነው ምድር ላይ በነበረበት ጊዜ እንደ ሊቀ ክህነቱ የለመነው ጸሎት ዛሬም ላይ ይሰራል፣ እስከ ለተ ምጻት ይሰራል ነው ያሉት። ይህ ጸሎት የሚገኘው በተለይም እሳቸው በዋናነት እዚህ ቪዲዮ ላይ ሲያብራሩት የነበሩት የትኛው የመጽሐፍ ቅዱስ ክፍል ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ላይ ያለው ሀሳብ ነው። ዮሐንስ ወንጌል ምዕራፍ 17 ላይ እንደዚህ ይላል ኢየሱስ ስለ ደቀ መዛሙርቱ ሲለምን «እኔ ቃልህን ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ነው ይህን ቃል የምናገኘው። እኔ ቃልህን ሰጥቻችኋለሁ እኔም ከዓለም እንዳይደለው ከዓለም ካለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። ተመልከቱ፣ ጌታችን ኢየሱስ ክርስቶስ ምን እያደረገ ነው? እየለመነ ነው። ስለዚህ ስለ ንስ ሰዎች እለምናለሁ፣ ስለ ደቀ መዛሙርቴ እለምናለሁ። የምለምንህ ግን ከክፉ እንድጠብቃቸው ነው እንጂ ከዓለም እንዲወጡ አይደለም፣ በማለት ተናገረ። ከዛስ እኔ ከዓለም አይደለውም እነሱም ከዓለም አይደሉም። በእውነት ቀድሳቸው ቃል እውነት ነው። ወደ ዓለም እንደ ላከኝ እንዲሁም እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም አለ። ስለማን ነው ታዲያ የሚለምነው ጌታችን ስለ በርሱ አምነው ስለሚነሱ ደቀ መዛሙርቱ ከሐዋርያቶቹም በኋላ ስለሚመጡት ደቀ መዛሙርት ስለእኛም፣ ከእኛም በኋላ ስለሚመጡት ደቀ መዛሙርቶች ነው የምለምን። ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም በማለት ለሐዋርያቶቹ ብቻ ሳይሆን ለእኛም፣ ለእውነተኛ ክርስቲያኖቹ ለደቀ መዛሙርት ለኢየሱስ ደቀ መዛሙርት ስለሆኑትም ኢየሱስ ምን አድርጓል? ምድር ላይ ማልድዋል። ልመናን አቅርቧል። ምልጃን አቅርቧል። ያ ምልጃ ዛሬም እኔና እናንተን ይጠብቀናል፣ ከእኛ በኋላም የሚመጣውን ጄኔሬሽን ክርስቲያኑን፣ ዝም ብለው የዓለም ህዝብ በሙሉ አይደለም፣ አማኙን ደቀ መዝሙር ነውና የሚለው ደቀ መዛሙርቱን ምን ያደርጋል? ይጠብቃል፣ የኢየሱስ ምልጃ። ስለዚህ ዛሬም ያ ምልጃው ይሰራል። ያኖ እያል ነበር እኛ እስከዚያ ድረስ እንናገር የነበረው። አቡነ በርናባስም ይህ ነገር አስረግጦ ተናግሯል። እንደውም አለቃ አያሌው የተባሉ እንግዲህ የቤተ ክርስቲያኒቷ ሊቅ የነበሩ ሰውን በመጥቀስ ይህን ምሳሌ ሲያስረዱ ነበር። አሁን ይሄን እሳቸው ሲገልጡት ምን አሉ? እግዚአብሔር ዓለምን አንድ ጊዜ ነው የፈጠረው፣ ሲፈጥር አልኖርም። እንደው በትልቁ ሰውን እንውሰድ። አሁን ሴትና ወንድ አድርጎ ፈጠራቸዋል። ሴትና ወንድ አድርጎ ፈጠራቸው፣ ብዙ ተባዙ፣ ምድርንም ምሏት ብሎ ባረካቸው። አንድ ጊዜ የተናገረ ብዙ ተባዙ ምድርንም ምሏት፣ ያ ቃል ነው። ሲፈጥር የኖረ ያ ቃል ነው። ከሁለቱ ሰዎች ከአዳምና ከሔዋን ተነስቶ ምድርን ዛሬ በሰው የሞላት ያ ቃል ነው። እየሞላት ያለ ያ ቃል ነው። ወደፊትም እስከ ዕለተ ምጽአት የሚፈጥረው ያ ቃል ነው። ምክንያቱም ያ ቃል የመለኮት ቃል ነው። መለኮት ዘላለማዊ ስለሆነ ቃሉ ዘላለማዊ ነው። የሰው ቃል ቢሆን ይጠፋል፣ ይበናል፣ ይቋረጣል። ይሄ ግን አንድ ጊዜ የተናገረው ለዘላለም ኃይል ያለው ነው። ልክ እንደዚያ ሁሉ ነው እሳቸው። ልክ እንደዚያ ሁሉ አባት ሆይ እኔ እናንተ አንድ እንደሆን እነዚህ ደግሞ አንድ እንዲሆኑ ልመና ያለው። ስለ እነዚህ ብቻ አይደለም በስሜ ስለሚያምኑት ሁሉ ነው እንጂ አሁን ይህ ያቀረበው ልመና ነው። አሁን ይሄ ልመና አንድ ጊዜ የተናገረው ለዘላለም ነው። እንግዲህ ከምሳሌው መረዳት እንደቻል ነው፣ እግዚአብሔር ዓለምን አንድ ጊዜ ነው የፈጠረው አይደል? እና ለዚህ ደግሞ እንደ ማሳያ አድርጎ ያመጡት ማንን ነው? ሰውን ነው። ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዛ በኋላ ሰውን ከፈጠረ በኋላ ደግሞ ብዙ ተባዙ የሚል ቃል አንዴ ነው ያወጣው እግዚአብሔር ስለዚህ ያ አንዴ ያወጣው ቃል እስከዛሬ ድረስ ይሰራል። ያው ነው ሰው እየተባዛ ነው ያለው። ስለዚህ አንዴ ያወጣው ቃል የመለኮት ቃል ነውና ዛሬም ሰዎች በዛ ቃል መሰረት እየተባዙ ምድርን ምን እያደረጉ ነው? እየሞሉ ነው። ልክ እንደዚሁ ጌታችን ኢየሱስ ክርስቶስ አንድ ጊዜ የተናገረው ልመና ለዘላለሙ ይሠራል፣ ዛሬም ይሰራል። ስለዚህ ከዚህ የተነሳ ጌታችን ኢየሱስ ክርስቶስ ዛሬም ምንድን ነው አማላጅ ነው በማለት ነው አቡነ በርናባስ የተናገሩት። እንግዲህ እንዳልኳችሁ ዛሬ ሞር የምናሳየው የእሳቸውን ቪዲዮ ይሆናል ማለት ነው። ሌላው ከኢየሱስ ክርስቶስ ምልጃ ጋር በተገናኘ አሁንም ዮሐንስ ወንጌል ምዕራፍ 17 ላይ ያለውን ሀሳብና ጌታችን ኢየሱስ ክርስቶስ መስቀል ላይ በተሰቀለበት ጊዜ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ንግግር አንድ ላይ በማድረግ አቡነ በርናባስ እንዲህ ሲያብራሩ ሰምተናቸዋል። ያ ያ እንቢ የማይባል ልመና፣ ጠብቃቸው፣ ቀድሳቸው፣ እኔ እናንተ አንድ እንደሆን አንድ አድርጋቸው የሚለው ለእኔም ነው ብለን ነው መቀበል ያለብን። ለእኛም ነው ብለን ነው መቀበል ያለ ለእኛም ነው ብለን ስንቀበል በጨለማ ውስጥ ቤት ትገባለህ መብራት ስለሚያስፈልግህ ኦን ታደረገዋለህ አደል እንዴ? ኦን ስታደረገው ቦግ ይላል። ለእኔም ነው ብለን ስታደርገው ቦግ ይላል ለራስህም ለእኛም ይሆናል ካላሰብክና ለዚያ ካህን ወይ አባት ብቻ ወስነ ካደረግከው ግን ኦን አላረግከውም ያው ምንም ሊረዳ አይችልም ስለዚህ በስጋ ወራት ያደረገው ህያው ነው ለእያንዳንዳችን ያደረገው ዛሬም ህያው ነው ነው ስለዚህ ያ በቀራኔው አደባባይ የሚያደርጉትን አያውቁምና ይቅርበላቸው ብሎ የለመነው የማለደው ምልጃ ይሄ ለዘላለም ነው። ለዘላለም ነው ያሰኘው። አሁን በአባቱ ቀኝ ተቀምጦ እየወደቀ እየተነሳ እየለመነ ማለት አይደለም። አንድ ጊዜ በቀራኒ የተናገረው ግን አንድ ጊዜ በጌተስማኔ የለመነው ልመና ለዘላለም ህያው ነው። አነጻጽረዋል እኮ። ለዘላለም ሲያማልድ ይኖራል። አዎ ለዘላለም ሲያማልድ ይኖራል ማለት በሌላ አነጋገር ኃጢአትን ሲያሰስር ይኖራል ማለት። እንግዲህ ከዚህ ንግግራቸው በጣም ደስ ያለኝ እምቢ የማይባል ልመና ነው ጌታ የተናገረ እውነት ነው። እምቢ የማይባል የኢየሱስ ልመና እምቢ አይባልም። አብ እምቢ ሊለው የማይችለው ልመና ነው። ሁሌ የተቀባይነት ያለው ልመና ነው ጌታችን ኢየሱስ ክርስቶስ የተናገረው። ስለዚህ መስቀል ላይ በነበረበት ጊዜ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው ልመና በእግዚአብሔር ዘንድ ተቀባይነትን አግኝተዋል። ስለዚህ ዛሬም ላይ ያ ልመና ለእኛ ምን ያደርጋል? ይሰራል እንዲህ በማለት ነው የተናገሩት። አንድ ጊዜ በቀራኒዎ ላይ ያደረገው ልመና ለዘላለም ሲያማልድ ይኖራል። ይሄ ማለት ኃጢአትን ያስተሰርያል ማለት ነው አሉ። ስለዚህ የኢየሱስን ምልጃ ማለት ከዘላለም ህይወት ጋር ይገናኛል ወይ? በደንብ ይገናኛል። በደንብ ይገናኛል። አያችሁ የኢየሱስን ምልጃ የማያምን ሰው የዳነ ሰው አይደለም የምንለው ለዚህ ነው። አቡነ በርናባስ ምንድን ነው ያሉት? አንድ ጊዜ በቀራንዮ ላይ ያደረገው ልመና ለዘላለም ሲያማልድ ይኖራል። ይህ ማለት ኃጢአትን ሲያስተሰርይ ይኖራል ማለት ነው ያሉት። እስቲ ድጋሚ እንስማቸው። ያ በቀራንዮ አደባባይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የለመነው የማለደው ምልጃ ይሄ ለዘላለም ነው፣ ለዘላለም ነው ያሰኘው። አሁን በአባቱ ቀኝ ተቀምጦ እየወደቀ እየተነሳ እየለመነ ማለት አይደለም። አንድ ጊዜ በቀራኒ የተናገረው ግን፣ አንድ ጊዜ በጌተስማኒ የለመነው ልመና ለዘላለም ህያው ነው። አነጻጽረዋል እኮ ለዘላለም ሲያማልድ ይኖራል። ለዘላለም ሲያማልድ ይኖራል ማለት በሌላ አነጋገር ኃጢአትን ሲያሰስር ይኖራል ማለት ይኸው አቡነ በርናባስ የኢየሱስ ምልጃ ከኃጢአት ስሬት ጋር አገናኝቶ ተርግሞታል። እኛም በዚህ መንገድ ነው የምንረዳው ማለት ነው። እዚህ ኢንተርቪው ላይ ሌላ በጣም የወደድኩት ነገር ምንድን ነው? በተለይም ኢየሱስ አማላጅ ነው፣ ስለ እኛ የሚማልደው ጌታችን ኢየሱስ ክርስቶስ ነው ብለን ስንናገር ብዙ ኦርቶዶክሳውያን ምን የሚል ጥያቄ ያነሳሉ። ታዲያ ኢየሱስማ የሚያማልድ ከሆነ የቅዱሳኑ ምልጃ አያስፈልግም ማለት ነው የሚል ጥያቄ ያነሳሉ። ስለዚህ ይህ ጥያቄ ለአቡነ በርናባስም ደርሷቸዋል። ለዚህ ነው እዚህ ኢንተርቪው ላይ እንደዚህ በማለት የተናገሩት አሁን አንዳንዶች ግራ የገባቸው የሚመስለኝ እንዲህ ኢየሱስን ምልጃ ለዘላለም ነው ብለን አንድ ጊዜ ያደረገው ለዘላለም ይማልዳል ካልን የቅዱሳን ምልጃ ምን ሊሆን ነው ነው ጭንቀታቸው፣ የብዙዎቹ እንግዲህ። አቡነ በርናባስ እንደተናገሩት አንዳንዶች ግራ የገባቸው እንደሚመስለኝ የኢየሱስ ምልጃ ለዘላለም ነው ካል አንድ ጊዜ ያደረገው ምልጃ ለዘላለም ነው ካል የቅዱሳን ምልጃ ምን ሊሆን ነው ነው ጭንቀታቸው። የብዙዎች ሰዎች አሉ። እውነት ነው፣ እርሶም በደንብ ነው የገባዎት። አቡነ በርናባስ የብዙ ሰው ጭንቀት ይሄ ነው። የኢየሱስን ምልጃ ላለመቀበል የማርያምን ምልጃስ ምን ልናደርገው ነው የሚል ሀሳብን ይሰነዝራሉ ብዙ ሰዎች። የኢየሱስ ምልጃ ላለመቀበል ለብዙ ሰዎች ጭንቀት የሆነባቸው ለምንድን ነው ከተባለ ብዙ አማላጆች ተደርድረዋል። በማርያምም፣ በተክለ ሃይማኖትም፣ በእንትናም፣ በእንትናም፣ በእንትናም ያው ምልጃ ማግኘት ይችላለሁ የኃጢያትን ይቅርታ ማግኘት ይችላለሁ የሚል ሀሳብ ነው ያለው ብዙ ሰው። በጣም ብዙ ሰው እንደዚህ ነው የሚያምነው። ስለዚህ ይህ ጭንቀት፣ ይህ ንግግር አቡነ በርናባስ ጋራም ደርሷል። ግን አቡነ በርናባስ ምንድን ያሉት የኃጢአት ስርየት የምናገኝበት ምልጃ የጌታችን የኢየሱስ ክርስቶስ ምልጃ ነው በማለት ነው የተናገሩት። እኛ የምናምነው እንደዚህ ነው። ቅዱሳኑ ምድር ላይ በነበሩበት ጊዜ ይጸልዩ ነበር፣ ምንም ጥያቄ የለውም። አሁን ላይ ግን ለዘላለም የሚሰራ ጸሎት፣ ለዘላለም የሚሰራ ምልጃ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ያቀረበው ምልጃ ነው። ያ ጸሎቱ ዛሬም ላይ ይሰራል። ለምን? ሕያው ስለሆነ ያው ስለሆነ ሌላው እዚህ ቃለ መጠይቅ ላይ የተነሳው በጣም ጥሩ ነጥብ ምንድን ነው? አቡነ ብርናባስ ሲያነሱት የሁለትሺውን እትም በተመለከተ ነው። እንግዲህ እንደምናውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን በሁለት ሺህ ዓመተ ምህረት የራሷን መጽሐፍ ቅዱስ አሳትማለች። ያ መጽሐፍ ቅዱስ ደግሞ በጣም ብዙ ስህተት ያለበት መጽሐፍ ቅዱስ ነው፣ ለቤተክርስቲያኒቷ ትምህርት በሚመች መንገድ የተዘጋጀ መጽሐፍ ነው እና እዛ መጽሐፍ ቅዱስ ላይ ከተቀየሩ ብዙ ነጥቦች መካከል አንዱ ምንድን ነው፣ ሮሜ ምዕራፍ 834 ላይ ያለው ስለኛ የሚማልደው የሚለውን ስለኛ የሚፈርደው ነው ብሎ ቀይረውታል። ማ የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይህን ሀሳብ አቡነ በርናባስም ሲቃወሙ ሰምተናቸዋል። እስቲ ቪዲዮን ሰምተን እንመለስ። ይህኛው ደግሞ በአብቀኛ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው ፈራጅማ፣ ታዲያ ስራው ምንድን ነው?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 እና መጽሐፍ ቅዱስ የታተመው በኛ ቤተክርስቲያን ነው ሳ ግን፣ ያልገባኝን ነገር አልገባኝ ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። እንግዲህ አቡነ ባርናባስ ምንድን ያሉት፣ ስለኛ የሚማልደው የሚለውን ቀይሮ ስለኛ የሚፈርደው ነው ማለት ይሄ ልክ አይደለም፣ እኔ አይገባኝም በማለት ነው የተናገሩት። አይገባኝም፣ ምክንያቱስ ቃሉ የሚለው ግሪኩ የሚለው ስለኛ የሚማልደው ነው የሚለው ከበፊትም የነበረው ቃል ይሄ ነው። ስለኛ የሚፈርደው የሚለው አሁን ነው የመጣው። ግዕዙንም ብናይ ስለኛ ይከራከራል ነው የሚለው። ስለዚህ ይሄ የተቀየረው የሁለት ሺህ ውትም ልክ አይደለም። ስለኛ የሚፈርደው የሚለው ድሮ አልነበረም። ማድረግ የነበረባቸው ስለኛ የሚማልደው ማለት ምንድን ነው ብለው ቃሉን መተርጎም ነው እንጂ ቃሉን መቀየር፣ ፈራጅ ማለት ምንድን ነው? ይሄ ጥያቄ ነው አሉ የኛም ጥያቄ ነው። የኛም ጥያቄ ነው። ለምን መቀየር ያስፈልጋል? ቃሉ እንዳለ ተቀብለን ምን ማለት ነው በሚለው ነገር መነጋገር እንችላለን። ግን የእግዚአብሔርን ቃል መቀየር፣ ይሄ ታላቅ ድፍረት መሆኑን ልንገነዘብ ያስፈልጋል። እንደውም ምንድን ነው ያሉት አቡነ በርናባስ፣ ለምን ተቀየረ ማለት መብቴ ነው አሉ። እስቲ እንስማቸው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው ለምን ተቀየረ? ቃሉ ለምን ተቀየረ ማለት መብቴ ነው አሉ። እውነት ነው፣ የእኛም መብታችን ነው። ምክንያቱም የእግዚአብሔር ቃል የሁላችንም ነው፣ የመጠየቅ መብት አለን። ማንም እንደፈለገው ሲቀየር፣ አይ በቃ የእነሱ ነው ብለን ማለፍ አንችልም። ለምን ይሄ ቃል የእኛም ነው ሲቀየር፣ ለምንድነው የሚቀየረው እንላለን። መብቴ ነው ብለዋል። እውነት ነው፣ የእኛም መብታችን ነው። በስተመጨረሻም በጣም የወደድኩትን አንድ ንግግር ተናገሩ። ከዚህ ከሁለት ሺ ሹትም ጋር በተገናኘ ሮሜ 8፥34ን ብንቀይረው አሉ፣ ቅዳሴ ላይ ያለ የኢየሱስ ምልጃ፣ ሃይማኖተ አበው ላይ ያለ የኢየሱስ ምልጃ፣ ዕብራውያን ላይ ያለ የኢየሱስ ምልጃ፣ ይህን ሁሉ ቀይረንማ አንዘልቀውም አሉ። እስቲ እንስማቸው እኮ በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖት አበው ምን የማይለው ነገር አለ። ይሄ ቢቀየር እኮ እብራው ያለ ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖት አበው ላይ ስንቱን ቀይረህ ትዘልቀዋለህ? እውነት ነው። ሮሜ 8:34ን ብንቀይረው እሳቸው እንዳሉት፣ አዎ ቅዳሴ ላይ አለ የኢየሱስ ምልጃ፣ ሃይማኖት አበው ላይ አለ የኢየሱስ ምልጃ፣ የአባቶች ትምህርት ላይ አለ የኢየሱስ ምልጃ እብራዊያን መልእክት ላይ ያለ የኢየሱስ ምልጃ ስንቱን ቀይረን እንዘልቀዋለን በማለት ጠይቋል። የኛም ጥያቄ ነው። አንዱን ለመቀየር ብትሞክሩ በጣም ብዙ ቦታ ላይ የኢየሱስ ምልጃ ህያው ምስክር ሆኖ በራሳችሁ መጽሐፍት ውስጥ አለ። ስንቱን ቀይራችሁ ትዘልቁታላችሁ? ከዚህ ሁሉ ቃሉን አለመግፋት፣ ቃሉን መቀበል አማራጭ የሌለው መፍትሄ ነው። በዚህ ዘመን እንደ አቡነ በርናባስ አይነት እውነትን የሚናገሩ እንደ አቡነ ገብርኤል አይነት እውነትን የሚመሰክሩ ጳጳሳት ስላሉ እግዚአብሔርን ማመስገን እንፈልጋለን። ምክንያቱም እስከዛ ድረስ በኢትዮጵያ ኦርቶዶክስ ቤተክርስቲያን የነበሩ ቀሳውስቶች ይህን እውነት ሲናገሩ ነበር፣ ዲያቆናቶች ይህን እውነት ሲናገሩ ነበር፣ መምህራኖች ይህን እውነት ሲናገሩ ነበር። በዚህ ምክንያት ሲገፉ ነበር። ያልነበረው በጳጳሳት ደረጃ ነበር የትምህርት ያልነበረው አሁን ላይ ግን በጳጳሳቶቹ ደረጃ እንደነዚህ አይነት ትምህርቶች እየሰማን ነውና፣ እውነትም የቤተ ክርስቲያኒቷ ታድሶ እየፈጠነ ነው። ያ ፍቅር የወልቸርነት የመንፈስ ቅዱስ ደግሞ ህብረት ከሁላችን ጋር ይሁን።